ጭቅን ብላን የሰጠችኝ ውዴ፣ ያስታውቃል። ውሿ ራሱ ቆየች ፍንድት አባባሏ ቆየች። ሶስት ቀን ቆይታ የመጣች ውዴ። ኔጋ ሳያዝ ይሁን ውዴ ሰጠሽ ይሁን አይገባም ነበር ይሁን። ቴንኪዩ። በወጣ ይተካ፣ በወጣ ይተካ። ስንት ላይ ደርሻሉ? ጊፍት ጋላሪን ብቻ ሙሉልኝ። ሁለት ነገር ላለመጠየቅ ነው ቅድም የተውኩት ፍራግመንቴን። ቤታዬ መኒጋን ሶስት ይቀርሻል። ቤታዬ መኒጋኑ ይሞላል። አታስቢ አንቺ ብቻ ዘናበይ እሺ ውዴ፣ እሺ እሺ። ስለ ሰይፉ እናወራለን። አንዴ ጊፍት ጋላሪ ላስ ሞላ። ሰው እኮ ሙልልትልት አርጎ እኮ ነው ሀሜቱን የሚያማው። እኔ እኮ አላማም እኮ አላማም። ናኒ ቴንኪው፣ ናኒ ዬ ሞልቷል። እሱ ሞልቷል ውዴ፣ ሞልቷል፣ ሞልቷል። ውዴ እሱ ሞልቷል፣ ሞልቷል። አረሙ ጤም ብሏል። በቃ ሻትስቺ፣ በቃ ናኒ። እሱ ኮ ሞልቷል ውዴ። ያልሞላው ጋል ምንድ ነው? ውይ ሰብል እያደረግሹ አደረግሹ። የኔ እናት ጨከንሽ ጨከንሽ ጨክነሽ ጨክነሽ፣ የጉቺ እናት ጨክነሽ። እማ ስትልሽ ማታ ይቻለሁ ቤቴ። መጣሽ መጣሽ፣ ሴትዮዋ ልታስደበድቢ ነዋ። መጣሽ በቃ በቃ። የሞላ ሞላ እኮ ወዴ ልቡ ሞላ። በቃ በቃ፣ ቆጥቢው፣ ያዥው ለሌላ ቀን ያዥ ውዴ። ሰብል ያረግሹ ይሁን ይሁን፣ በወጣይ ተካ ይሁን። ጢም ብሏል ሞልቷል፣ ልቡ ሞልቷል። ለውዴ እኔ ጋ ሌላ ጊፍት አልፈልግም፣ ጋላሪ ብቻ ይሙላልኝ። ለምን እንትን ይላሉ ጋይ የጋላክሲ ስማም ትልልቁ ጋ ገባውኛል። እሱ ሲከብደኛ ሶስት ጋ ቢኖራችሁ ደስ ይለኛል ብትሰጡኝ። ከሌላችሁ ግን ይህ ተጨንቃችሁ እንዳይሆን፣ እሺ ውዶች፣ ተጨንቃችሁ እንዳይሆን። ሶስት ጋላክሲ ጊፍት ጋላሪን አውዴ አው ጃንዬ መተዳደሪ ይሄኔን ይውድ አሁ ይህ ነው የስ አራት መውች ዴኔ መተዳደሪ ይሄኔን ይውድ ችግር አለ። በዚህ ነው የምተዳደረው። ሁሉ ቲክቶከር ነው የሚተዳደረው ያኛው አረብ አላየውም ድርቅቅ ብሎ እና አቢባን የሚያሸንፈው የሚተዳደረው በዛ ነው፣ በዚሁ በቲክቶክ ሁላችን በዚህ ነው የሚተዳደረው። ቲጂዬ በወጣ ይተካ፣ ወዴ በወጣ ይተካ፣ ይተካ። ቤታዬ ቢያንስ እንኳን እስኪ ስጠኛውን ልጅ ቤታ ጊፍት ስጭኝ ከምትል ጊፍት ጋላሬ ይሞላልኝ። ሞላኮ ናንዬ፣ ወይ ናንዬ፣ አይ ቲንክ ናንዬ አትሰማም መሰለኝ። ወይ በምልክት ንገራት ሞላ ቴንኪዩ ቴንኪዩ ሳብለ ሞላ። ናንዬ ሞልቷልኮ ውዴ ሞልተል ጻፉላት፣ እስኪ በጽሁፍ ከገባት ናኒ ናኒ ሞልቷል። ውሻው ሞልቷል። ልቡ ሞልቷል ውዴ። አሁንችን ሉ የጨረሻት ምናለ አንድንት ብትይ ሞላ። ኮ ናንዬ ውዴ እኮ ቴንኪዩ ውዴ። ወይስእማ ልለው ፈገግታዬ፣ እኔኮ መጨከን አልችልም። እማ ልለው ልለው ቤታ እማ እማ እማ አይ ይሁን፣ የኔ እናቱኝ ውዴ፣ አሳልፌ አልሰጥሽም። ስንቱን አሳልፌ ሰጠው እኮ ውዴ፣ እዚሁ ተቀመጭ ውዴ እዚ ተቀመጭ እማ፣ እማ ጽዬ፣ እማ እዚ ተቀመጭ። አየው እኮ አየው እማ፣ አልላችሁም እያልኩኝ እየተንጠለጠሉ ዲቦራ ቤት እየተንጠለጠሉ ጉቺ ቤት፣ ጉቺና ዲቦራ በጎን በጎን ቦጥብጦ ቦጥብጦ ጨርሰው፣ አሁን የሚሞላልኝ ጊፍት ጋላሬ የለም። ዲቦራ ጧትና ማታ ነው የምትጫወተው። ጉቺ ጧትና ማታ ነው ባርኩኝ የምትለው። እነዚህ ሰዎች ጊፍት ጋላሬ መሙላት ያቆሙትኝ በደህና አይደለም። እንዴ አየሁ እኮ ዲቦራ እኮ አየሩን ይዛው እኮ ን እ እውነታቸውን እ ቤታ አየሩን ይዘሽው ያሉት እኮ ዲቦራ ማ የጊፍት አየሩን ይዛብኝ ይሄው ጊፍት ጋላ ራ ይሞለው እንዳለ፣ ልጆች፣ አባቴ፣ አክስቴ፣ አጎቴ እሷ ቤት በመደዳን ያሉት የቤታ ልጆች ደሞ አትልም ኮ ሳታመሰግንም እኮ ቴንክዩ ማ ከኔ ተቀብላ ምን አለ የቤታ እናት እናመሰግ አይሉ ቁርጥም አርገው እንዲ ናኒ፣ ናንዬ አማርኛ ይንጅሩ ናንዬ፣ ውዴ ሞላ ኮ የተከታተል የሰዎች ኮፒ እያረግሽ ነው ውዴ ሞላኩ አሁን አሁንማ ሞላችሁ እኮ ናኒዬ፣ ጊፍት ለምሮ የምታባክኝ እኔ ውድ ደረነ ናኒ፣ ንገሯት ሞላ፣ ናኒን ያዟት። በጉልበትሽ አምላክ ልብ ሞላ ስን ልቡን ትሞላዋለች። ውድ ሞላ እኮ እኔ ኮሌላ ትርፍ ጊፍት አልፈልግም፣ ብቻ ጊፍት ጋላሬን ብቻ እንዲሞላልኝ እንፈልግ። ምን ነው ናኒዬ፣ እንዴ መስጠት ሞራል ካለሽ ናኒ፣ እንደዚህ የመስጠት ሞራል ካለሽ ቀልል ያለችዋን ውዴ እንደዚ ተጨንቀሽ ምናምን ሳይሆን አስዋን ሁለቷን ሁለቷም ት አስዋን እቺ በምረው በሱዳን ምናምን አቋርጠች ስመጭ በባህር ያለችው አሳ የለችም። እሷን ሁለት በጣም የመሙላት እንደዚህ ፍላጎት ካደረብሽ ናኒዬ ሁለቷን አሳ ብትሰጪ መልካም ነው። ለጊፍት ጋላሪ ፒን እያደረኩ እንዴት ሆነ? ናኒ እኮ አትሰጠውም እኮ። እስኪ ፒን ላድርገው። ናኒ ያልተባለ ያልጻፈ እኮ ነው እየሰጠች፣ እንደው ጉድ እኮ ነው። ትንሿን አንበሳ ውዴ እሱ ላይ አልደረስንም። ቆይ ተረጋጋ። ህዝቡን በአንዱ አሳቀ። ልታባርራቸው ነው። እንዲ ይታለ ቆይ ወይ ጉድ ወይ ጉድ ወይ ጉድ እስኪ ምኑ ጋን ያለው አ ያገኘውትኝ እንዲ ወይ አራት ሺ ማንም ሰጠኝ። ናንዬ ናን ያለሽ ውዴ፣ ምትኖሪያለሽ ብዬ ተስፋ አረጋለሁ። ናን ይሄ ለጣም በቃ በጣም ላይክ እንትንሽ ሞራልሽ ደስ ይላልና ሌላውን ሁሉ ታነቃቂያለሽ፣ ሌላውን ሁሉ ታነቃቂያለሽ ውዴ። ይ አሁን ያስቀመጥኩት በጣም የመስጠት ሞራል ካለሽ ሌላ ሰው ሲሰጠኝ ተከተለሽ እንዳሰጭኝ ውዴ፣ ተከተለሽ እንዳሰጭኝ። የመስጠት ሞራልሽ ደስ ይላል። ናንዬ ዘግይተሻል። ዘ ዘጊ ውዴ ዘጊ ገና ዳዲ ሞላ ኖ ፓፒ ኖ፣ ወይ ኖ። በበ በቃ በቃ በበ ይበቃል። ቴንኪዩ ሶማ በቃ እዚ ቤት እኮ ትርፍ የምሰጡት ነገር እንዴት መጠባበቂያ ነው። በቃ ፓፒን አመስግኖ ዳዲ ዳዲ ቴንኪዩ እናትና አባቶቼ በዙ ናንዬ የጠፋች በዛው በመድን ያለም ናኒ ተከትላል ይሄን አሳ እንዳሰጠ እንዳሰጪ ናኒ ብናርግ ያጠፋዋትኝ ብንበይ ውዴ ብንበይ ኔክስት ኔክስት ምንድን የሚቀረኝ ብንበይ ናንዬ ብንበይ። አየሩን እኮ ያዘችው እየተከታተለ ትሰጣለ። እሺ ድጋሚ ለቤቢ ላይ ሆኖ ጊፍት ጋላሪያችን ቢያንስ አስራ አምስት እንሙላ ዛሬ። እንደው በፈጠራችሁ ነገ እንዳው ሲመጣ እንዳልጩ አንዴ ቆይ ናኒ ሄደች። ትሂድ ጋይስ ትሂድ። ኑራም እኳ አሳበደችኝ እንጂ ምንም አንድ ፍሬ ቤቢ ላይ ሆነ። ቤታዬ ትንሿን አንበሳ ናኒ ትሰጥሻለች። ኔንጃ ኔንጃ ላቅም ጋይስ፣ ልትሰጠኝ ትችላለች። ናኒ እየገዛች ነው። ቤታ ጠብቂያት፣ አታጣድፊያት። እሺ እሺ እሺ እሺ እሺ ቤታይ ጥቃቅን ነው፣ ጽሑፋችሁ ቤታዬ። ድምፅሽን ቀይር ይሻለኛል። ለልመናኩ ድምፅ እንዴ እንዴ! ይሄ ድምፅ ይማየ። በዚህማ ሞራላለኝ፣ ንዶች እሰጡኝ እንጂ በዚህማ ማ በዛኛው እንዴት እንደምሳቀቅ በዚህኛው ሞራላለኝ። ቤታዬ አትጨናነቄ። ናኒ ገዝታ እስክትመጣ ድረስ አውሪድ፣ እሷ ትሞላዋለች። አንዱን ቤቢ ላይሆን እሺ እሺ። እሷ ካልሞላችሁ ሌላ የሚሞላ ይመጣል፣ እሺ ውዴ እ እሺ እሺ ውዴ። አረግሹ ናንዬ፣ አረግሹ። ይሄማ ተደብድበሽ ነው የሰጠሽው፣ ውዴ፣ ተደብደበሽ። ናንዬ ይሄንን የሰጠችው ተደብደባ፣ ተደብደባ፣ ተደብደባ፣ ተደብደባ፣ ተቀጥቅጣ፣ እንደ ላሚራ ቀጥቅጠን፣ ቀጥቅጠን፣ ቀጥቅጠን፣ እንደምንም ናንዬ፣ እንደምንም እየሰጠሽኝ የእኔ ናት እንደምንም ናኒ ትሰጥሻለች ሲሉ እኔ ከስር ስገፋሽ፣ ይኸው የቆየችው የዘገየችው ገዝታ እስክትመጣ ነው። ናኒዬ በወጣ የተካ ናኒዬ፣ አመስክኑልኝ እስኪ አመስክኑልኝ። ቅድም እኮ ተሳሳትሽ። ልብ ሲሰጡ ልብ ትሰጫለሽ፣ ጋላክሲ ሲሰጡ ጋላክሲ ትሰጫለሽ። ይሁን ይሁን። ውይ ይከብዳል፣ ሌላው ይከብዳል። ውዶቼ ጀቱ አምስት ሺህ ዲቦራ ለቅማ ጨረሰችው ሰዎችን ሁሉ ጉቺስ ብትሆን፣ ጉቺስ ብትሆን ጉቺ እና ዲቦራ ይኸው ቤቴን አደረቁት። እድሜ ለእነሱ እንዳል እኔ እኔ የእኔ ቤት ልጆች ቆይ ምክር መሰጠት አለበት። አንዴ ማርያምን ምክር ማይሰጣቸዋል። ቆይ ጓዴ እንትኑ አስቀምጣት፣ አንድ ጀቷል አስቀምጣት። አንድ ለገፉም ለደጉም ፌጦ መድኒት ነው። የእኔ ልጆች እናታችሁ አብዳለች። እናታችሁ ቤት አብዳለች። መቼምማ አትማር፣ ምንም ብትል ምን ነው እንትን የተቋረጠ መቼምማ አትማር፣ መቼምማ አትሻሻል፣ ምክርም አትሰማናት። ማ ቤታ ግን የእኔ ልጆች መቼ ነው የምትማሩት? አክስታችን አክስትነት በፍቅር ይገለጻል። ጉቺ አክስታችን፣ ጉቺ አክስታችን፣ ዲቦራ እህታችን። እህት ናቸው አክስት ናቸው። ይሁኑ ይሁኑ፣ ውዶች ይሁኑ። ግን እየሄዳችሁ ቶፕ ላይ የምትቀመጡት በሰላም ነው አላችሁ ወይስ የላችሁ ምጻፍ ቶፕ ላይ ሄዳችሁ ቁጭ ትላላችሁ ፍቅር እኮ ሳይዘረዘር እኮ መገለጽ ይችላል አክስቴ እህቴ እንወድሻለን ልብ መስጠት ፎቶ ቪዲዮ መቦሰት ፕሮፋይል ማድረግ ይቻላል እኮ እናንተስ የሚዘረዘረውን እናታችሁም ዳ እናንተም ዳ የሚዘረዘረውን እየሄዳችሁ ስም አሁን እኔ መጥቼ ጊፍት ጋላሪ ስጠይቅ የሚሞላ የለ ለምን እዛ እያስረከባችሁ ይኔማ ምን ችግር ምን መቼስ፣ በሰው አትስጡ መቼስ፣ ውዴ እንዲህ በሙድል ነገር እንጂ አትስጡም። ቶፕ ሄደው ውጭ ይደረጃል ይደረደር ሲሄድ ተደርድረዋል። ቤታዬ፣ አክስታችን ጌም እየተጫወተ እየተጫወታ እናታችሁ ነገ እንደምትጫወት አታስቡን ምን አታስቡ ምን እናታችን ነገ ትጫወታለችን የነሱ ቤቶች ብልጥ ናቸው? ቤታዬ፣ የዲቦራ እህት መከቷ ነው የሚሉ ሚዘረዘር አይሰጡኝም። የሚዘረዘር አይሰጡኝም ወይ አዩ ዳዲ ዳዲ፣ የሚዘረዘር አይሰጡኝም ውዶች። የዲቦራና የጉቺ ቤተሰቦች መዳሪያን የምንያይቻቸውም አላውቅም። የዲቦራ መከታ፣ የጉቺ መከታ አይለያችሁ ይላሉ። ጎበዝ ናቸው። ጊፍት ጋላሪ ሞቶ አይሞልም። ሚኒስ ልክ እንደናታቸው ማንም ሳይጠራቸው እኮ ቶፕሬ ድርድር ቢ ቢጫው ሶፋ ላይ አንደኛ ተደርድሮ የሚቀመጡት እነሱ ናቸው።

የአንቺ ችግር ነው ትያለሽ። ብለስ ግን አንቺም ደሞ እኮ አይሻለ ውዴ አንቺም እኮ እሱ አንቺ እንኳን የምትሰጭበት ቦታ ወሳኝ ወሳኝ ቦታ ነው የምትሰጭበት። ይሁን ጥቅም አለው። እንዲ እንዴሎቹን እኮ አየሁ። አሁን ዲቦራ ትሰጣለች እንጂ የእኔ ሰዎች ናቸው። ሄዳችሁን ትምትሉት ጉቺስ ብትሆን በጣኑ አትፍተፍታ። ከሱዳን ነው መሰለ የምታመጣው ጭንቅላታችሁ ትብትብ ቢላል ፈዘው ደንዝዘው ይቀራሉ። ጉቺ ቤት በእጣን ነው መሰለ የምትይዛቸው። እሷስ አረ ወዲያ ከይም እባክሽ ፖሚል ወጣ ነው። ነገ ባይሆን አስሞላለሁ። ፒን እኮ አደረኩትኝ ነገ አስሞላለሁ። አማ ግዴታ ስለሌለብኝ አንበሳ መስጠት ግዴታ ስለሌለብኝ ለእንትና ለምንድን ነው አንበሳ ያልሰጠሻት? ግዴታ ስለሌለብኝ የፈለግኩትን ማድረግ ስለምችል። አንተ ለምን አባህል ሰጠሀትም እንዴ? ያማቸዋል እንደ እኔም እኮ እንደ ማንም እኮ ጌመር ነኝ። እኔ እኮ ጊፍተር አይደለሁም፣ ጌመር ነኝ። ካለኝ ከሚሰጠለኝ ከራሴ ጨምሬ ነው እኮ ማግዘው እንጂ ግዴታ የለብኝም። ምን ጌታ እንደ ማንኛውም ሰው ጌመር ነኝ። ከኔ ጋር የሚጫወቱ ሰዎች በየቦታው ጊፍት ሲሰጡ አይተህ ታውቃለህ? በየቦታው ጊፍት ሲሰጡ አይተህ ታውቃለህ? ንገረኝ እስኪ አይተህ ታውቃለህ? የትኛው ጌመር ነው ሲሰጥ ያየው? አስረግጬ የምነግራቸው ማንንም አላየውም። ጭራሽ ደግሞ ልታማርጥ ወይ ወይ ሰላም ይሁን። ማለት ሰላም የሆነ ችግር አለባት ጋይስ ማለት ይሁን በቃ የምታስደነግጠኝ ነገር አለ። ልክ ሳላስ ዋላላ አላሰብኩትም እኮ አላሰብኩትኝም። ሰላም ምን ማትሪ ምን ማትሪ ሰላምታው በጊፍት ነው። ሰላምታው በጊፍት በቃ ሰላምታው በጊፍት ትምጣ። ብቻ ይው ሌቭል ሰላሳ አምስት የገባች እንትኗ ሜምበረዋ በቃ ሰላምታው በጊፍት ነው። ይኸው ነገር ልቅ አርጋ መጣሽ ውዴ። ቀርተሽብኝ ነበር እኮ ቁጭ እየቀሩ ሙሉ ስጠብቅ ሴት ሄደች እያልኩኝ። አሁንማ ጉቺ ቤትና ዲቦራ ቤት ቶፕ ላይ ነው የምፈልጋችሁ እኮ ስጠፉ። ቶፕ ላይ የታሉ አልልም ድሮ። አሁን የምን ነው በሰላም ነው ጠፉ? ቤተሰብ ሰላም ነው ወይ አገር ሰላም ነው ወይ ነው የምለው። አሁን ቀይር ያለው እስኪ ጉቺ ቤት ቼክ ላርጋቸው እስኪ ዲቦራ ቤት ነው የምለው። ቶፕ ላይ ሄዳችሁ ቁጭ እያላችሁ የነሱ ሰዎች ለኔ መጥተው ሰፖርት እስካላደረጉ ድረስ የኔን ሰዎች በባሌም ሆነ በቦሌ እግራቸውን እቀንሳለሁ ከዛ ቤት ምን ታስባላችሁ ውዶቼ እግራቸው መቀነስ አለበት የእነሱ ሰዎች መጥተው እኔም ጋር መተባበር አለባቸው እኔም ጋር መጥተው ግፍት ጋላሪ መሙላት አለባቸው ውዶቼ ይሄ ጥሩ ሀሳብ አይደለም ወይስ ተሳስቻለሁ ጻፉልኝ በኮመንት ማርያምን እንዴ አላይም እኮ አሁን፣ እሱ አፋር የሚባል ዛሬ ለዲቦራ ይለቃል ይለቃል። አንድ ቀን እኔ ቤት መጥቶ አያውቅም። ዝዬ ሴኔ እናት የኤርትራ እናቴ አደይ እዛ ቤት ላይ ያየዋት ጉጭ እማ ብለን ሲል የእነሱ አላይ አላይ አላይ። ስለዚ አልተሳሳትኩኝም፣ ገይስ አልተሳሳትኩም። ነገ እንደፈለገ ብላችሁ ገልብጣችሁ ብትረጉሙት አልተሳሳትኩም። አንቺ ነሽ እኮ ይዘሻቸው ምን ዞር ምን ማለት ነው? ምን ማለት ነው ብዞር? እግራቸው ሄዳው ልባቸው ነው አይደለም። ከዚህ በኋላ ጋስት ላይ አልገባም። ማንም ሰው ጋስት ላይ ሰው ጋስት ላይ ቤቴ አለው በኮመንት ሰላም ደህና ዋላችሁ። ከዚህ በኋላ አልገባም። ማንም ሰው ቤት ጋስት ላይ ከውጭ ነው የማየው። ዲቦራ አይታችኋት? ዲቦራ እኮ ገዝታት አትገባ። ከድሮም ነው ለነገሩ፣ ገዝታት አትገባ። እውነቷን ጥሩ አድርጋለኝ። ገዝታ ቆማለሁ። ቀንሳለው። ምከሩኝ እስኪ፣ አንዴ እንትን ላስተካከል። አንቺ ሮዚ ልጆ አለች፣ የዲቦራ ልጅ ሮዚ አለች፣ እያዳመጠች ነው አስራ፣ ጋይስ አስራ ስንት ደርሰናል? አስራ ሶስት ደርሰናል። እንደምን ብለን አስራ ሶስት ደርሰናል? አዎ ገስት አልገባም። ምን ምን አገባኝ አልገባም። ገስትም ገብቼ እየተረገጥኩ ምን እዳመጣብኝ አልገባም። አይ ነው እኔ እኮ ገስት ያልኳቸው የኔን ገስት አላልኩም እኮ ሰው ቤት ገስት አልሄድም ያልኩት እቆጠባለሁ። አቤት ነገ መጥቼ ደግሞ እንቅልፌን ተኝቼ የምጮኸው ጩኸት እኮ እንዲሁ ይታየኛል። ወይ እሳት ሆኜ ነው ደግሞ ነገ የምመጣው ማለ ምን አልገባም ኧረ እኔ ሰማለሁ፣ ማርያምን ሰማለሁ፣ እግዚአብሔርን። እሽታኛ ላችሁ እኔ አልሰማችሁ። የኮመንት ማንበብ ብቻ ነው፣ ኮመንት ማንበብ አልሰማችሁ። እሱን እውነት ልናገር ጌም የሚጫወት ሰው ማን አለ? ማንም አይሞላልኝ። ሙዴ በቃ ከዚህ በኋላ መሽቷል። ማን አለ እስኪ ማል ጌም የሚጫወቱ እንትን አለች። አንቺ አሱ አሱ ኦሮ አለች። ከሱ ጋር ልጫወት። ጋይስ ከሱ ጋር ልጫወት። አታቆሚብኝ። እንዲብስ ማሙ ድንፈስ ቅዱስ አታቆሚብኝ፣ ማለት ልጫወት ከሱ ጋር

የሶፋ ምርታቸው፣ በስመ አብ ወወልድ ወመንፈስ ቅዱስ ሞላችሁ እኮ ሞላችሁ፣ ሞላችሁ፣ ጨክና ጨክና ምንም ሳታንገራግር ሞላችሁ፣ ምንም ሳታንገራግር ኔክስት። ኧረ ሌላው ሚሽ ሌላው አስራ አራት ደርሻለሁ። ወይኔ ደስተላ ይቀራል ባለ አስር